ሰላም ጤና ይስጥልኝ። ውድና የተከበራችሁ ያኔ የአስናትሮን ስቲው ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ጠፍቼ ከረሜ መጥቻለውኝ። ጠፍቼ ስመጣላችሁ ደግሞ ስለ ፉፉና ስለ ፍቅር አንዳንድ ነገሮች ሲወራ ነበር። ከባለፈው ሳምንት አንዳንድ ፎቶዎችን አይታችሁ ከሆነ በቲክቶክ ላይ ሲቆራረጥ የነበረ እየተቀናበረ ሲሰራጭ ነበረ ፎቶ ነበር እና ያ ፎቶ ደግሞ እንግዲህ ፋፉ ወደ ፍቅር እምነት እንደሆነ ምናምን ተደርገው ተቀናብሮ እንትን ሲደረግ ነበር። ያም ሆነ እንግዲህ ዛሬ ከምንም በላይ ደስ ያለ ነገር አለ። እሱ ምንድነው? ቪዲዮን እስከ መጨረሻው ደስ ተከታተሉ ታገኝታላችሁ። ለማንኛውም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ላይክ በማድረግ ከእኔ ብታግዙኝ ደስ ይለኛል። ቪዲዮ እንዲታይ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ውድ የተከበራችሁ ይህን ቤተሰቦች ማለት ነው። ስለምታደርጉም ነገር ሁሉ ግን ከልብ አድርጌ አመሰግናለሁኝ። ወደ መጣሁበት ሀሳብ ስመጣላችሁ ፍቅር እንግዲህ ታውቃላችሁ ያው አንድ ሙሉ ግቢ ብቻዋን ትኖራለች። በመካከል ፍቅር ወደ አዲስ አበባ መጥተው ከዛም በኋላ ደግሞ ከአብርሽ ጋር እንደገና ድጋሚ ሌላ ህይወት ጀምረው የሚገርሟችሁ ነገር በአሁኑ ሰዓት ሁላቸውም ይህን አብርሽን ፈለግ ነው እየተከተሉ የሄዱት ማለት ያም ከዛም በጣም ብዙዎቹ የምናውቃቸው የምንቀርባቸው የምንወዳቸው የነበሩ ዩቱበሮች የሚያስጠላ የሆነ አይነት የስራ አይነት እያካሄዱ ነው የምናያቸው። እና ፍቅርን በጣም እንወዳታለን አሁንም እንወዳታለን። ግን መሀል ላይ እያደረገችው ነገር በጣም የሚደብር ነበር። በተለይ ደግሞ እንዴት በሩታ ህይወት ላይ ገብታ ተረብሻለች በማለት በጣም አስጠልቶን ነበረ። እውነቱም ደግሞ በጣም የሚያስጠላ ነበረ፣ ሲሆን የነበረው ማለት ነው እና ቤተሰብ ዛሬ ደግሞ እንግዲህ ፋፉ ፍቅር ከሌላ ሰው ጋር እየሰራች እንደሆነ ያውቃል። ቪዲዮንም ተመልክቷል። እሱም ብቻ አይደለም እሱም ብቻ ሳይሆን ቤቷን ያውቀዋል፣ ቤቷ ድረስ ይመጣል። ልጁ እንግዲህ እንደምትወዳት አውቃለሁ፣ እኛም ደግሞ የጀመረው ነገር አለ፣ ስለዚህ መቼም አይሆንልም፣ እሷ የኔ ናት እያለ ሲል ነበር። እሱም ደግሞ ምንም ቢሆን እሷ ጥፋተኛ ብትሆንም እኔ ሄጅ ልጠይቃት ይቅርታ ልጠይቃት ብሎ ነው። ይህ ደው ማለት ነው ቤተሰብ እንግዲህ ሸገርን እንደዚህ እየተመለከታችሁ፣ እኔ ደግሞ የተሰማኝን ሀሳብ እየገለጽኩኝ አብረን እንቀጥላለን። ያው እንደሚመለከታችሁ ሁላችሁን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው ቤተሰብ ስለዚህ ስለፍቅር። የፍቅር ውሳኔ ትክክል ነው ወይ ብላችሁ ብጠይቁኝ፣ ስለፍቅር ውሳኔ አሁን ላይ በጣም ብዙ ስህተት ነው የሰራችሁ። በጣም በጣም ብዙ ነገሮችን ስታደርጋ አይተናታል እና ፍቅር ሌላ ሰው ሆና መምጣት ሳይሆን የሚጠበቅባት ራሷም ሆነ ብትመጣ የተሻለ ነው ብለን እናምናለን። እኔ በበኩሌ እንደ በፊቷ የምትወደድ ስራዎቿ እንዲሁም ከፋፉ ጋር ሆኖ የሚሰሩ ስራ በጣም ደስ ይል ነበረ። ስለፍቅር ህይወቷ ምን ትያለሽ ካላችሁኝ እኔ ስለፍቅር ግንኙነቷ በጣም የማይሆን ነገር ነው በሱም በሷም በፊትም ብዙ ጊዜ ቪዲዮ ሰርቻለሁ። እኔ የሁለታቸውም የማይሆን ነው። እሱም በሃይማኖቱ የምትመስለውን ቢይዘው ቢቀጥል፣ እሷን በሃይማኖቷ የሚመስላትን ጓደኛ ብትይዝ ነው የምመርጠው። ለስራ ከሆነ ደግሞ ሁለታቸው አንድ ላይ መስራት ይችላሉ። ምክንያቱም ሲሰሩ የሚያምርባቸዋል። ምንም አይነት ስራ ቢሰሩ አብረው እስከመጡ ድረስ እስካየናቸው ድረስ በሰውም በኩል ማለት ስራቸውን ተቀባይነት ያገኘው ከፋፉ ጋር ሲሰሩ ስለነበረ ነው። ስለዚህ ፋፉና ፍቅር በስራ ምክንያት አብሮ ቢቀጥሉ በጣም ደስ ይለኛል። ግን ደግሞ የህይወት ጉዳይ ሲሆን ግን በጣም የሚከብድ ነገር ነው። ምክንያቱም በዚህ ዓለም ላይ ሁሉ ነገር ቀሪ ስለሆነ ነገር ግን እኛ ሃይማኖታችን የሚመስለንን ስራ ይዘን ብንቀጥል አሪፍ ነው። ሌላው ደግሞ እንግዲህ ከፍቅር ጋር የነበረውን ሰው ፋፉን የጠራው እሱም ደግሞ እንግዲህ ለምን ጣራው የምታውቀው ታሪክ የለም። ፍቅር ሁለታቸውንም እሱም እሷም እሱ ፋፉም ያንኛውም ልጅ እንደሚመጡ ሳታቅ ነው። ድንገት እንግዲህ ሁለቱም ከቻሉባት እና ያንኛውም ዛች አዝቶ ነው የሄደው። ይህንኛውም ሌላ ነገር ነው እያቅራራ ያለው እና በሴት መጣላት የሚደብር ነገር ነው። ስለዚህ ፋፉና ፍቅር በስነ ስርዓቱ ተስማምቶ ስራቸውን የሚሰሩ ከሆነ የምንደግፋቸው ይሆናል። ያለዛ ግን እንደ ሌሎቹ ዩቱበሮች እንዲ ተዘበራረቀ ምን ያለ ህይወት ባያሳዩን እንላለን። ምክንያቱም ሲመጡ ሲሰሩት የነበረ በጣም በርካታ ነገሮች እውነት የሆኑ ስራዎች ነበረ። ግን ከጊዜ በኋላ አይዲያቸውን እየቀየሩ የሚያስጠላ ነገር ሰው እንዲናገራቸው የሚያደርግ ነገሮችን አንድ በተደጋጋሚ አንድ ሁለት ሶስት አለላቸው በተደጋጋሚ ቪዲያቸውን ፖስት ተዋል ማለት ነው እና ስለዚህ እንደ በፊታቸው እየቀለዱ የባህል ልብስ እየለበሱ በጣም ብዙ ነገሮችን እየሰሩ ቢመጡልን ባይነኝ። አሁን ላይ ያየሁት ነገር ግን ሁለታቸውን ጋር የሚደብር ነገር ነው። ፋፉ እንደሚወዳት ሲናገር ነበር። እንዲሁም ደግሞ በዙሪያሽ በጣም በርካታ ሰዎች ስላሉ ነው አውቃለሁ፣ እንደዚህ ሆንሽ ምናምን እያላት ነበር። ፍቅር ፍቅር ደግሞ ሰው ስላለኝ አይደለም እኔ እንደ ዝም ሆነው ሰው አይደለም የሚያዘኝ ስትል ነው የራሷን ሀሳብ ያቀረበችው። ስለዚህ ሁለታቸው ታርቀው ተስማምተው እንደ በፊታቸው ስራቸውን ቢቀጥሉ የኔ የግሌ ሀሳብ ነው። እናንተ ደግሞ ይሄ ነገር ትክክል አይደለም ብላችሁ የምትሉት ነገር ካለ በሀሳቤ ላይ ኮሜንት ላይ መጻፍ ትችላላችሁ ማለት ነው ውድ ቤተሰብ። ምክንያቱም ህይወታቸው ነው። ሄለን እንደምታውቋት ሌላ በጣም በርካታ የተዘበራረቀ ነገሮችን አይተናል እንዲሁም ከእሷ ጋር አብሮ የሚሰራ በጣም ብዙዎቹ እንደዛ አይነት የወጣ ስራ እየተሰራ እያየ ነው እና ለማንኛውም የተለመደ ሆኗል። ግን የፍቅር ህይወት እንደ በፊቱ ቢቀጥል አሪፍ ነው ብዬ ነው ማስበው። አሁን ላይ የምታደርጋቸው ነገሮች የምትቀያይራቸው ነገሮቿ እኔ አልወደድኩላትም። ፋፉ ግን በጣም አደንቃለሁ። ምክንያቱም እሷ ጥፋተኛ ብትሆንም ጥፋተኛነቷን ስለ አታምንም፣ ነገር ግን እኔ ሄጄ የቤቷ ድረስ ይቅርታ ልጠይቃት እኔ ልሸነፍ ብሎ ቤቷ ድረስ በመሄድ አበባ ይዞ ሌላም ነገሮችን እንግዲህ ለማስተካከል ሄዶ ይቅርታ ጠይቋታል እሷም ደግሞ እንግዲህ ያው ከልቧም ባይሆን ይቅርታ ያለችው ይመስላል ይቀጥላሉ አብረው የምናያቸው ይሆናል ሌላስ ደግሞ ሀሳብ አስተያየት ሊኖራቸው ይችላል። በእርግጠኝነት በዚህ ሀሳብ ላይ እኔ ግን የተሰማኝን ስሜት ነው የተናገርኩት። ምክንያቱም ይቅርታ ተቀብላ ስራቸውን ቢሰሩ ለጓደኝነት ከሆነ ግን እኔም በእሷ በኩል ብሆን አልስማማም፣ እንዲሁም ደግሞ በፍዋል በኩል ያለ ሰውም አይስማማም። እምነት እምነት ነው ማለት ነው እና ሌላ ነገሮችን እንዳይከሰቱ በማለት ማሳሰቢያ ሰጣለሁ። ካሁን በፊት ደግሞ እንግዲህ ፋፉ ያላደረገውን ነገር ክርስቲያን ሆነ በማለት ፎቶ በማቀናበር በቲክቶክ በተለያዩ ሶሻል ሚዲያ ላይ ሲተላለፍ ሲዘዋወር ነበረ ያ ነገር ማለት ነው። እና የሁለቱን ሞራል የመጉዳት ስሜት እንዳይሆን እምን ፖስታቸው ነገሮች ለይተን ማወቅ አለብን ብዬ አምናለሁኝ። የዛሬ ቪዲዮ ይህንን ይመስል ነበረ። እንግዲህ እኔ የግሌን ሀሳብ የተሰማኝን ነው የገለጽኩት። እዚህ ጋር ሸገር እንደምትመለከቱት የምታውቁት ሰፈር ካለ በዚሁ ላሳያችሁ ብዬ ነው። ሀሳብ አስተት ካላችሁ እንደነገርኳችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ላይክ አድርጉ። ብትተባበሩኝ በጣም ደስ ይለኛል። በሌላ ቪዲዮ እመጣላችኋለሁ። ሰላም ሁኑልኝ። ባይ